የአዲስ አበባ ከተማ አስተዳደር በኮሪዳር ልማትና በእርጅና ምክንያት በፈረሰው ህንፃ ምትክ ያስገነባውን ሁለገብ ህንፃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በተገኙበት የምርቃት ስነ ስርዓት ላይ ለቤተ ክርስቲያኗ አስረክበናል ስሉ ከንቲባ አዳነች አቤቤ ገለጹ። ሁለገብ ህንፃው በአራዳ ክፍለ ከተማ ፒያሳ አካባቢ በተለምዶ መሀሙድ ሙዚቃ ቤት በመባል በምታወቀው የቤተ ክርስቲያኗ ይዞታ ላይ የተገነባ ነው። በአስተዳደሩ በጀት ደረጃውን በጠበቀ መልኩ በዛሬ እለት የተመረቀው ህንፃ በአጭር ጊዜ ውስጥ ተገንብቶ የተጠናቀቀ እንደሆነ ጠቅሷል። አጠቃላይ እንግዲህ ክብርት ወይዘሮ አዳነች አበቤ የአዲስ አበባ ከንቲባ የሆኑት ማስረከባቸው ነው ለሃይማኖት አባት አቡነ ማትያስ አልፎም ደግሞ አቡነ ሳዊሮስና አብዛኞቹ የሃይማኖት አባቶች በተገኙበት ርክክብ እንዳደረጉ ጭምርም ነው የወጡት። መረጃዎችን በማስመልከትም እንግዲህ ሚዲያ ላይም የሚዘዋውሩት መረጃዎችን በማስመልከትም አጠቃላይ ከንቲባ ወይዘሮ አዳነች አቤቤ ከሃይማኖት አባቶች ጋር ርክክብ ሲያደርጉ የምስተዋለውን ምስል በማስመልከትም የወጡት መረጃዎችን ነው ለእናንተ ላቸው የመጣሁት። ሚኪታ ብርኒውስን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።